አዞዎች በቻይና በትላልቅ በረት እንደ እርድ ሰንጋ ይደልባሉ። ከፍተኛ የሥጋ በጀት ተይዘው በየዕለቱ ጮማቸውን እየዘነጠሉ በእንክብካቤ ይረባሉ። ለምን ይሆን አዞዎች በቻይና ምድር እንደዚህ በሚሊዮን እየረቡ ያሉት ስንል ጠይቀናል። ሰላም ጤና ይስጥልኝ። ውድ የኢትዮ ፓወር ሚዲያ ቤተሰቦች ቪዲዮውን ሲጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ በማበረታታት እንዲሆን እንጠይቃለን። ቻናላችን ኢትዮ ፓወር አዝናኝና ያልተሰሙ የቁም ነገርና መዝናኛ መረጃዎችን በታማኝነት ወደ እናንተ ለማድረስ እየተዘጋጀ ነው። ስለ አብሮነታችሁ እናመሰግናለን። ወደ ጉዳያችን ስንመለስ የሰው ልጅ በመግደል ከ10 አደገኛ እንስሳት ውስጥ አዞዎች በሰባተኛ ደረጃ ላይ የተቀመጡ ናቸው። የሰው ልጅ በአደገኛ ጥርሳቸው እምሽክ በማድረግ በዓመት ከ1000 በላይ ሰዎችን ይገላሉ። ለሰው ልጅ በአዞ መንጋጋ ውስጥ መግባትን ማሰብ በራሱ የተሳቢ እንስሳትን የአደገኝነት መልክ ሁሉ የሚገልጥ ነው ይባላል። በእርግጥም አዞዎች ጠበኛ፣ እጅግ ቂመኛና ግዛታቸውን የማያስደፍሩ አደገኛ ፍጥረቶች ናቸው። እነዚህ ወደ ግዛታቸው የሚገማም ፍጡር ሁሉ በውኃ ውስጥ አድፍጦ በማጥቃት ምሕረት የለሽ ጥርሳቸውን በማሳረፍ የሚገድሉ ናቸው። በቻይና ግን ነገር እየውሉ ሌላ መልክ ይዞ በሚሊዮን የሚቆጠሩ አዞዎች እንደ በግ እና ፍየል እየተዋለዱ እንደ ዶሮም ጫጩታቸውን እያስፈለፈሉ ማርባት ባህል ሆኗል። እንደ እውነቱ ከሆነ ቻይናዎች በምግብ ምርጫቸው ነፍስ ያለውን ፍጥረት ሁሉ ያለ ምዕረት እንደ ሰንጋ የሚያጋድሙ ናቸው። በእኛ ሀገር ባህል እምነትና ወግ ሊበሉ ቀርቶ ገበታ ላይ ሆነው ስማቸውን ለመጥራት ሳይቀር የሚቀፉን ፍጥረታት በቻይና የበዓል ገበታ ማድመቂያ ናቸው ይባላል። እሱን እንትሆኑና ቻይና በዋነኝነት አዞዎችን የምታመርተው ለቆዳቸው ያለውን ከፍተኛ ፍላጎት በተለይም ለዓለም አቀፍ የቆዳ ምርቶች ገበያና ስጋቸውንም ደግሞ ለቤት ውስጥ ፍጆታ ለመዋል ነው። ወዳጆቻችን በእኛ አገር አዞ ገዳይና አደገኛ መሆኑን ብቻ ብንሰማም በቻይና ግን ሊበላ የመጣን በልተው ተቀደስ ሆኗል። በቻይና ውስጥ የአዞ እርባታ ዋና ምክንያቶች ተብለው የተቀመጡት ግን የሚከተሉትን የሚያካትቱ ናቸው። ከኢንዱስትሪ የቅንጦት ምርቶች ውስጥ ከአዞ ቆዳ የተሰሩ የእጅ ቦርሳዎች፣ ጫማዎችና ቀበቶዎች የቅንጦት ደረጃን የሚያሳዩ መሆናቸው አንዱ ነው ተብሎለታል። ከፍተኛ ደረጃ ላይ የሚቀመጡት የዓለማችን ፋሽን ቤቶችም የአዞ ቆዳ ምርቶችን በከፍተኛ ደረጃ ይፈልጓቸዋል። እናም ቻይናውዬ አዞን አርብታ በማረድ ስጋውንም ለቤት ፍጆቷ፣ ቆዳውንም ደግሞ በዓለም አቀፍ የአዞ ቆዳ ንግድ ስርዓት ውስጥ በጉል እያበረከተች ነው። የአዞ ስጋ በቻይና ውስጥ ይበላል ብቻ ሳይሆን ለክብር እንግዳ ሁሉ ለመቅረብ የሚመርጡት ውዱ ምግብ ጭምር ነው። ምንም አይነት ሳይንሳዊ ድጋፍ ባይኖረውም የአዞ ሥጋ በቻይና ውስጥ የምግብ ፍላጎትን በሚከለክሉ እንደ ጉንፋን ባሉ ህመሞች ሲያዙ እንደ ምግብ መክፈቻ አፒታይዘር ሁሉ በመቁጠር መድኃኒትም ጭምር አድርገውታል። አስገራሚው ነገር ቻይናዎች የአዞን ስጋና ቆዳን ተጠቅመው የሚጥሉት ተረፈ ምርት አለመኖሩ ነው። ይልቁን ከቆዳና ከስጋ በተጨማሪ ሌሎች የአዞ ክፍሎችም ጥቅም ላይ ይውላሉ። የአዞ ደም ለመድኃኒት ምርቶች፣ አጥንት፣ ስባቸውም ደግሞ ለባህላዊ መድኃኒቶች። ጥርስና የራስ ቅሎቻቸው ጨምሮ የየራሳቸው ዋጋ አላቸው። የአዞ ምርቶች ከፍተኛ የገበያ ዋጋ መኖርም በቻይና ውስጥ የአስር ሺዎች የሚቆጠሩ አዞዎችን ለሚያረቡ የማበረታቻ ድጋፍ እንዲሰጣቸው ያደርጋል። ይህ ሁሉ ሲሆን የዱር አዞ ወይም ዋይልድ ክሮኮዳይል የሚባሉት ከመጥፋትም ለመታደግ ወሳኝ እርምጃ ሆኖ ተወስዷል። በተለይም በራሳቸው አርብተው ለገበያ ማቅረብ የሚችሉበት የንግድና የኢንዱስትሪ ስርዓት መዘርጋቱ ሕገወጥ የአዞ አደንን ማስቀረት የቻለ ነው። እናም በራሷ ምድር ያሉ የአዞ ዝርያዎች ለመጥፋት እንዳይጋለጡ በሚሊዮን የሚቆጠሩ አዞዎችን ከታይላንድ ካምቦዲያና ቬትናም በገፍታ አስገባለች። ሰፊው የቻይና የአዞ እርባታ ኢንዱስትሪ መጠነ ሰፊ ሲሆን አንዳንድ መረጃዎች እንደሚያመላክቱት በአመት እስከ 69 ሚሊዮን አዞዎች ይመረታሉ። እነዚህ አዞዎችም ለስጋ ቆዳና የባህል ሕክምና አገልግሎት የሚውሉ ናቸው። በቻይና ውስጥ የምግብ አሰራርና የፋሽን ገበያዎችን ከፍተኛ ፍላጎት ለማሟላት የአዞ እርባታ በከፍተኛ ፍጥነት ተስፋፍቷል። ቀዳሚዎቹ ዝርያዎች የሲያሜዝ አዞዎች ሲሆኑ አብዛኛውን ጊዜ ከሌሎች የደቡብ ምስራቅ እስያ ሀገሮች በወጣትነት የሚገቡት የቻይናውያን አዞዎች ናቸው። አብዛኛው የቻይና የአዞ መራቢያ ማሳ በሞቃታማው ወይም በሐሩሩ የአገሪቱ ክፍል ውስጥ ባሉት እንደ ጎንግዶንግ ፉጂያንና ና ሃይናን ባሉት ቦታዎች ነው። የአፋር አርብቶ አደር በግመሎቹ ብዛት የቦረና ማባወራ በላሞቹ መጠን ሀብቱን እንደሚለከቡ ሁሉ በቻይናም በአንድ ግለሰብ የአዞ ማሳ ውስጥ በዓመት እስከ 11 ሺ አዞ ይረባል። በእርግጥ የአዞ ስፔሻሊስቶች ቡድን ካሉ ባለሥልጣን ይፋዊ ዓመታዊ ሀገራዊ አጠቃላይ የአዞ ድምርን ለመለየት አስቸጋሪ ቢሆንም ኢንዱስትሪው በሚሊዮን የሚቆጠሩ አዞዎችን እንደሚያመርት ግን የተረጋገጠ ነው። ይህም ቻይና በአዞ እርባታ ውስጥ በዓለም ላይ ጉልህ ሚናን በመጫወት ከፊት ሆናለች። ቻይና ያለው የአዞ ስጋ ዋጋ በቀላሉ የሚለይ አይደለም። ነገር ግን በ2009 የወጣው አንድ የቆየ ዘገባ የአዞ ጫማ በኪሎግራም 118 ዩዋን ድረስ ይሸጥ ነበር። በፈረንጆቹ 225 አምስት የወጡ መረጃዎች ደግሞ አንድ ቶን የአዞ ሥጋ 550 ሺህ የአሜሪካን ዶላር ተሽጧል። በእርግጥ ይሄ ለአዞ ሥጋ ብቻ የተገመተ ዋጋ ቢሆንም የቅንጦት መገለጫው ቆዳ፣ ለመድኃኒትነት የሚውለው ደምና የአዞዎች አሞትም የየራሱ ውድ የሆነ ዋጋ አለው። በቻይና ያለው የአዞ ክብደት በአይነቱ ላይ የተመሠረተ ሲሆን የአገሬው ተወላጅ ቻይናዊ አዞ ከሳያሜዝ ወይም ከጨዋማው ውሃ አዞ ዝርያዎች በጣም ያነሰ ነው። የቻይናው አልጌተር ቤተኛ ዝርያ የቻይና ብቸኛ ተወላጅ የአዞ ዝርያ ሲሆን ከዓለም ትናንሽ ከሚባሉት የአዞ ዝርያዎች መካከል የሚመደብ ነው። አማካኝ ክብደቱም 50 ፓውንድ ወይም 23 ኪሎ ግራም ብቻ ነው። ልዩ የሆኑ ትላልቅ ወንድ አዞዎች ደግሞ እስከ 84 ኪሎ ግራም ድረስ ይመዝናሉ። ግን ደግሞ ለስጋቸው ምርታማነትና ለቆዳቸው ሲባል በሰፋፊ እርሻዎች የሚረቡት እንደ ሲያሜዝ አዞ ያሉት ግን ከ120 እስከ 350 ግራም ይመዝናሉ። ወንድ የዚያ አዞ ዝርያዎች ደግሞ ከ1000 ኪሎ ግራም በላይ ክብደት አላቸው። በእርግጥ ይህ በቻይና ውስን ቦታዎች ላይ የተጀመረው አዞን በብዙ መንገድ ለገበያ የማቅረብ ሥራ በያዝነው የፈረንጆቹ 2025 ብቻ 151 ሚሊዮን ዶላር አስገብቷል። ይህ ወያዞ የተባለለት የቻይና አዞ የማረባት ሥራ በሁሉም አካባቢዎች ስራው እንዲስፋፋ የሚገፋ ሆኗል ተብሎለታል። መሰል አዝናኝና ቁም ነገረኛ መረጃዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ያበረታቱን።